መዝሙረ ዳዊት መዝሙር 81 የአሳፍ መዝሙር። እግዚአብሔር በአማልክት ማህበር ቆመ፣ በአማልክትም መካከል ይፈርዳል። እስከ መቼ አመፃን ትፈርዳላችሁ? እስከ መቼ ለኀጢአተኞች ፊት ታደላላችሁ? ለደሆችና ለደሃ አደጎች ፍረዱ፣ ለተገፋውና ለምስኪኑ ጽድቅን አድርጉ። ብቸኛውንና ችግረኛውን አድኑ ከኀጣንም እጅ አስጥሏቸው አያውቁም አያስተውሉምም በጨለማ ውስጥም ይመላለሳሉ። የምድር መሰረቶች ሁሉ ተናወጡ እኔ ግን እላለሁ አማልክት ናችሁ ሁላችሁም የልዑል ልጆች ናችሁ። እናንተ ግን እንደ ሰው ትሞታላችሁ ካለቆችም እንደ አንዱ ትወድቃላችሁ። አቤቱ ተነስ በምድርም ላይ ፍረድ አንተ አሕዛብን ሁሉ ትወርሳለህና። መዝሙረ ዳዊት መዝሙር 82 ሁለት። የአሳፍ የምስጋና መዝሙር። አቤቱ እንዳንተ ማን ነው? አቤቱ ዝም አትበል ቸልም አትበል። እነሆ ጠላቶችህ ጮኸዋልና ጠላቶችህም ራሳቸውን አንስተዋልና። ሕዝብህን በምክር ሸነገሏቸው በቅዱሳንህ ላይ ተማከሩ። ኑ ከሕዝብ ለይተን እናጥፋቸው፣ ከእንግዲህም ወዲህ የእስራኤልን ስም አያስቡ አሉ። በአንድነት ተካክለው ተማክረዋልና በአንተ ላይ ሴራ ቈረጡ፣ ቃል ኪዳንም አደረጉ። የኤዶምያስ ወገኖች፣ እስማኤላውያንም፣ ሞዓውያንም፣ አጋራውያንም፣ ጌቦል አሞንም፣ አማሌቅም፣ ፍልስጤማውያንም ከጢሮስ ሰዎች ጋር አሶርም ከእነርሱ ጋር ተባበረ፣ ለሎጥ ልጆችም ረዳት ሆኗቸው። እንደ ምድያምና እንደ ሲሶራ በቂሶንም ወንዝ እንደ ኢያቢስ አድርግባቸው። እንደ እንዶር ሰዎች ይጥፉ፣ እንደ ምድር ትቢያ ይሁኑ። አለቆቻቸውንም እንደ ሄሬብና እንደ ዜብ፣ ታላላቆቻቸውንም ሁሉ እንደ ዛብኤልና እንደ ስልማን አድርጋቸው የእግዚአብሔርን መሠዊያ እንወርሳለን የሚሉትን፣ አምላኬ ሆይ እንደ መንኮራኩር፣ በእሳት ፊትም እንዳለ ገለባ አድርጋቸው። እሳት ዱርን እንደሚያቃጥል ነበልባልም ተራሮችን እንደሚያነድ እንዲሁ በቁጣ አሳድዳቸው፣ በመቅሰፍትህም አስደንግጣቸው። በፊታቸው እፍረትን ሙላ አቤቱ፣ ስምህን ይወቁ ይፈሩ ለዘላለሙም ይታወኩ። ይጎሳቆሉ ይጥፉ። ስምህም እግዚአብሔር እንደሆነ፣ በምድር ሁሉ ላይም አንተ ብቻ ልዑል እንደሆንህ ይወቁ። መዝሙረ ዳዊት መዝሙር 83። ለመዘምራን አለቃ በዋሽንት የቆሬ ልጆች መዝሙር። የኀያላን አምላክ ሆይ ማደሪያዎችህ እጅግ የተወደዱ ናቸው። አቤቱ ነፍሴ አደባባዮችህን በመውደድ ደስ አላት። ልቤም ሥጋዬም በሕያው እግዚአብሔር ደስ አላቸው። ወፍ ለእርሷ ቤትን አገኘች፣ ዋኖስም ጫጩቶቿን የምታኖርበት ቤት አገኘች። የኀያላን አምላክ ንጉሴም አምላኬም ሆይ እርሱ መሠዊያህ ነው። በቤትህ የሚኖሩ ሁሉ ብፁዓን ናቸው ለዓለምና ለዘላለም ያመሰግኑሃል። አቤቱ እርዳታው ካንተ ዘንድ የሆነለት በልቡም የላይኛውን መንገድ የሚያስብ ሰው ብፁ ነው። በለቅሶ ሸለቆ ውስጥ በወሰንሃቸው ስፍራ የሕግ መምህር በረከትን ይሰጣልና ከኀይል ወደ ኀይልም ይሄዳል። የአማልክት አምላክ በጽዮን ይታያል። የኃያላን አምላክ አቤቱ ጸሎቴን ስማኝ። የያዕቆብ አምላክ ሆይ አድምጠኝ። አቤቱ መታመኔን ይልኝ፣ ወደ ቀባኸውም ፊትን ተመልከት። ከአእላፍ ይልቅ በአደባባዮችህ አንዲት ቀን ትሻላለች። በኃጥኣን ድንኳኖች ከመቀመጥ ይልቅ በእግዚአብሔር ቤት እጣል ዘንድ መረጥሁ። እግዚአብሔር አምላክ ምጽዋትንና እውነትን ይወዳልና፣ እግዚአብሔር ክብርና ሞገስን ይሰጣል። እግዚአብሔር በቅንነት የሚሄዱትን ከበረከቱ አያሳጣቸውም። አቤቱ የሐያላን አምላክ ሆይ በአንተ የታመነ ሰው ብፁ ነው። መዝሙረ ዳዊት መዝሙር 84 ለመዘምራን አለቃ የቆሬ ልጆች መዝሙር አቤቱ ምድርህን ይቅር አልህ። የያዕቆብንም ምርኮ መለስክ። የሕዝብህን ኀጢአት ይቅር አልህ፣ አበሳቸውንም ሁሉ ሰወርህ። ማትህንም ሁሉ አስወገድህ፣ ከቁጣህ መቅጸፍት ተመለስ። አምላካችንና መድኃኒታችን ሆይ፣ መልሰን፣ ቁጣህንም ከእኛ መልስ። ለዘላለም አትቈጣን፣ ቁጣህንም ለልጅ ልጅ አታስረዝም። አንተ አምላካችን ሆይ፣ ተመለስልን አድነንም። ሕዝብህም በአንተ ደስ ይላቸዋል። አቤቱ ምሕረትህን አሳየን፣ አቤቱ ማዳንህን ስጠን። እግዚአብሔር አምላኬ የሚናገረኝን አደምጣለው። ሰላምን ለሕዝቡና ለጻድቃኑ ልባቸውንም ወደ እርሱ ለሚመልሱ ይናገራልና። ነገር ግን ክብር በምድራችን ያድር ዘንድ ማዳኑን ለሚፈሩት ቅርብ ነው። ይቅርታና ቅንነት ተገናኙ፣ ጽድቅና ሰላም ተስማሙ። ቅንነት ከምድር በቀለች፣ ጽድቅም ከሰማይ ተመለከተ። እግዚአብሔርም ምሕረቱን ይሰጣል፣ ምድርም ፍሬዋን ትሰጣለች። ጽድቅ በፊቱ ይሄዳል፣ ፍለጋውንም በመንገድ ውስጥ ይተዋል። መዝሙረ ዳዊት መዝሙር 85 የዳዊት ጸሎት አቤቱ ጆሮህን ወደ እኔ አዘንብል ስማኝም፣ ደሃና ምስኪን ነኝና። እኔ የዋህነኝና ነፍሴን ጠብቃት! አምላኬ ሆይ አንተን የታመነውን ባሪያህን አድነው። አቤቱ ቀኑን ሁሉ ወደ አንተ ጮሃለሁና ይቅር በለኝ። የባሪያህን ነፍስ ደስ አሰኛት፣ ነፍሴን ወደ አንተ አነሳለሁና አቤቱ አንተ መሃሪና ይቅር ይቅርታህም ለሚጠሩ ሁሉ ብዙ ነውና። አቤቱ ጸሎቴን አድመጥ የልመናዬንም ቃል ስማ። ትሰማኛለህና በመከራዬ ቀን ወደ አንተ ጮሃለሁ። አቤቱ ከአማልክት የሚመስልህ የለም፣ እንደ ሥራህም ያለ የለም። የፈጠርሃቸው አሕዛብ ሁሉ ይምጡ፣ አቤቱ በፊትህም ይስገዱ፣ ስምህንም ያክብሩ። አቤቱ ድንቅን የምታደርግ አንተ ታላቅ ነህና አንተም ብቻህን ታላቅ አምላክ ነህና። አቤቱ መንገድህን ምራኝ በእውነትህም እሄዳለሁ፣ ስምህንም ለመፍራት ልቤን ደስ ይለዋል። አቤቱ አምላኬ ሆይ በልቤ ሁሉ አመሰግንሃለሁ፣ ለዘላለምም ስምህን አከብራለሁ። ምሕረትህ በእኔ ላይ ታላቅ ናትና ነፍሴንም ከታችኛይቱ ሲኦል አድንሃታልና። አምላኬ ሆይ አመፀኞች በእኔ ላይ ተነስተዋል። የክፉዎችም ማህበር ነፍሴን ፈለጓት፣ አንተንም በፊታቸው አላደረጉም። አቤቱ አንተ ማህሪና ይቅር ባይነህ ማትህ የራቀ ምሕረትም የበዛ እውነተኛም ነህ። ወደ ወደኔ ተመልከት ይቅር በለኝም፣ ለባሪያ ኃይልን ስጠው የሴት ባሪያህንም ልጅ አድን። ምልክትንም ለመልካም ከኛ ጋር አድርግ፣ ጠላቶቻችንም ይዩ ይፈሩም አቤቱ አንተ ረድተህኛልና ደስም አሰኝተህኛልና መዝሙረ ዳዊት መዝሙር 86 የቆሬ ልጆች የምስጋና መዝሙር መሠረቶቿ በተቀደሱ ተራሮች ናቸው ከያዕቆብ ድንኳኖች ይልቅ እግዚአብሔር የጽዮንን ደጆች ይወዳቸዋል የእግዚአብሔር ከተማ ሆይ ስለ አንቺ የተነገረው ነገር ድንቅ ነው። የሚያውቁኝን ረአብንና ባቢሎንን አስባቸዋለሁ። እነሆ ፍልስጤማውያን፣ ጢሮስም፣ የኢትዮጵያም ሕዝብ እነዚህ በዚያ ተወለዱ። ሰው እናታችን ጽዮን ይላል፣ በውስጧም ሰው ተወለደ፣ እርሱ ራሱም ልዑል መሠረታት። እግዚአብሔር ለሕዝቡ በውስጧም ለተወለዱት አለቆቿ በመጽሐፍ ይነግራቸዋል። ባንቺ የሚኖሩ ሁሉ ደስ እንደሚላቸው ይነግራቸዋል። መዝሙረ ዳዊት መዝሙር 87። የቆሬ ልጆች የምስጋና መዝሙር ለመዘምራን አለቃ በማህላት ለመዘመር የኢዝራኤላዊው የኤማን ትምህርት። የድኅነቴ አምላክ እግዚአብሔር በቀንና በሌሊት በፊትህ ጮህ። ጸሎቴ ወደ ፊትህ ትግባ፣ ጆሮህንም ወደ ልመናዬ አዘንብል። ነፍሴ መከራን ጠግባለችና ሕይወቴም ለሞት ቀርባለችና ወደ ጒድጓድ ከሚወርዱ ጋር ተቈጠሩ። ረዳትም እንደሌለው ሰው ሆኑ። እንደ ተገደሉና በመቃብር ውስጥ እንደ ለዘላለም እንደማታስባቸው በሙታን መካከል የተጣልሁ ሆንሁ። እነርሱ ከእጅህ ርቀዋልና፣ በጨለማና በሞት ጥላ ውስጥ በታችኛው ጉድጓድ አስቀመጡኝ። በእኔ ላይ ቁጣው ጸና፣ መቅሰፍትን ሁሉ በእኔ ላይ አመጣ። የሚያውቁኝን ከእኔ አራክ፣ በእነርሱ ዘንድ ርኩስ አደረከኝ። ያዙኝ፣ መውጫም የለኝም። ዐይኖቼም በችግር ፈዘዙ። አቤቱ ሁል ጊዜ ወደ አንተ ጮው! እጆቼንም ወደ አንተ ዘረጋው። በእውኑ ለሙታን ድንቅን ታደርጋለህን? ወይስ ያመሰግኑህ ዘንድ ባለ መድኃኒቶች ያነሷቸዋልን? በመቃብር ውስጥ ያሉት ቸርነትህን እውነትህንስ በሞት ስፍራ ይናገራሉን? ተአምራትህ በጨለማ ይታወቃልን? ቅንነትህስ በምድር ተረሳን? አቤቱ እኔ ግን ወደ አንተ ጮህ፤ በጠዋት ጸሎቴ ወደ አንተ ትድረስ። አቤቱ ጸሎቴን ለምን ትጥላለ? ፊትህን እስከኔ ለምን ትመልሳለ? እኔ ደሃ ነኝ፤ ከሕፃንነቴ ጀምሮ ደከምሁ። ከፍ ከፍ ካልሁ በኋላ ተዋረድኩ፣ ተናኩም። መቅሰፍት በላይ አለፈ፣ ግርማህም አስደነገጠኝ። ሁልጊዜ እንደውሃ ከበቦኝ፣ በአንድነትም ያዙኝ ወዳጆቼንና ባልንጀሮቼን ዘመዶቼንም ከችግሬ የተነሳ ከንያራክ። መዝሙረ ዳዊት መዝሙር 88 የኢዝራኤላዊው የኤታን ትምህርት አቤቱ ምሕረትህን ለዘላለም እዘምራለሁ፣ ጽድቅህንም ባፌ ለልጅ ልጅ እናገራለሁ። ምሕረትህን ለዘላለም አንጻለሁ ብለሃልና፣ ጽድቅህም በሰማይ ጸና። ከመረጥኋቸው ጋር ቃል ኪዳን አደረግሁ፣ ለባሪያይም ለዳዊት ማልሁ። ዘርህን ለዘላለም አዘጋጃለሁ፣ ዙፋንህንም ለልጅ ልጅ አጸናለሁ። አቤቱ ሰማያት ክብርህን ጽድቅህንም ደግሞ በቅዱሳን ማኅበር ያመሰግናሉ። እግዚአብሔርን በደመናት ማን ይተካከለዋል? ከአማልክትስ ልጆች እግዚአብሔርን ማን ይመስለዋል? እግዚአብሔር በቅዱሳን ምክር ክቡር ነው፣ ዙሪያው ባሉት ሁሉ ላይ ታላቅና ግሩም ነው። አቤቱ የኃያላን አምላክ እንዳንተ ያለ ማን ነው? አቤቱ አንተ ብርቱ ነህ፣ እውነትም ይከብሃል። የባሕርን ኃይል አንተ ትገዛለህ፣ የሞገዱንም መናወጥ አንተ ዝም ታሰኘዋለህ። አንተ ትዕቢተኛውን እንደ ተገደለ አዋረድኸው፣ በኃይልህም ክንድ ጠላቶችህን በትናሃቸዋል ሰማያት ያንተ ናቸው፣ ምድርም ያንተ ናት። ዓለምን በሙሉ አንተ መሠረትህ፣ ባሕርንና መስዕን አንተ ፈጠርህ። ታቦርና አርሞኔኤም በስምህ ደስ ይላቸዋል፣ ስምህንም ያመሰግናሉ። ክንድህ ከኃይልህ ጋር ነው፣ እጅህ በረታች ቀኝህም ከፍ ከፍ አለች። የዙፋንህ መሠረት ፍትሕና ርትዕ ነው፣ ምሕረትና እውነት በፊትህ ይሄዳሉ። እልልታውን የሚያውቅ ሕዝብ ብፁ ነው፤ አቤቱ፣ በፊትህ ብርሃን ይሄዳል። በስምህ ቀኑን ሁሉ ደስ ይላቸዋል፣ በጽድቅህም ከፍ ከፍ ይላሉ። የኀይላቸው ትምክህት አንተነህና በይቅርታህም ቀንዳቸው ከፍ ከፍ ይላልና ረዴታቸው ከእግዚአብሔር ነውና ንጉሣችንም የእስራኤል ቅዱስ ነው። በዚያ ጊዜ ለልጆችህ በራእይ ተናገርህ እንዲህ አልህ፣ ረዴትን በኃይል ላይ አኖርኩ፣ ከሕዝቤ የመረጥሁትን ከፍ ከፍ አደረግሁ። ባሪያዬን ዳዊትን አገኘሁት፣ የተቀደሰ ዘይትንም ቀባሁት። እጄም ትረደዋለች፣ ክንዴም ታጸነዋለች። ጠላት በእርሱ ላይ አይጠቀምም፣ የአመፃ ልጅም መከራ አይጨምርበትም። ጠላቶቹን ከፊቱ አጠፋለሁ፣ የሚጠሉትንም አዋርዳቸዋለሁ። እውነቴና ምሕረቴም ከእርሱ ጋር ነው፣ በስሜም ቀንዱ ከፍ ከፍ ይላል። እጁን በባሕር ላይ ቀኙንም በወንዞች ላይ አኖራለሁ። እርሱ አባቴ አንተ ነህ፣ አምላኬ ረዳቴና መድኃኒቴም ነህ ይላል። እኔም ደግሞ በኩሬ አደርገዋለሁ፣ ከምድር ነገሥታትም ከፍ ይላል። ለዘላለም ይቅርታዬን ለእርሱ እጠብቃለሁ፣ ለኪዳኔም እርሱ የታመነ ነው። ዘሩንም ለዓለምና ለዘላለም፣ ዙፋኑንም እንደ ሰማይ ዘመን አደርገዋለሁ። ልጆቹ ግን ሕድጌን ቢተው በፍርዴም ባይሄዱ፣ ሥርዓቴንም ቢያረክሱ ትእዛዜንም ባይጠብቁ፣ ኃጢአታቸውን በበትር በደላቸውንም በመቅሰፍ ትጎበኛቸዋለሁ። ይቅርታዬን ግን ከእርሱ አላረቅም። በእውነቴም አልበድልም፣ ኪዳኔንም አላረግስም፣ ካፌም የሚወጣውን አልለውጥም። ዳዊትን እንዳልዋሸው አንድ ጊዜ በቅዱስነቴ ማልሁ። ዘሩ ለዘላለም ዙፋኑን በፊቴ እንደ ፀሐይ ይኖራል፣ ለዘላለም እንደ ጨረቃ ይጸናል። ምስክርነቱም በሰማይ እየታመነ ነው። አንተ ግን ናቅኸው፣ ጣልኸውም፣ የቀባኸውንም አቃለልኸው። የባሪያህን ኪዳን አፈረስህ፣ መቅደሱንም በምድር አረከስህ። ቅጥሩን ሁሉ አፈራረስህ፣ አምባዎቹንም የሚያስፈሩ አደረግህ። መንገድ አላፊዎች ሁሉ ተናጠቀው፣ ለጐረቤቶቹም ስድብ ሆነ። የጠላቶቹንም ቀኝ ከፍ ከፍ አደረግህ፣ ጠላቶቹም ሁሉ ደስ አሰኘህ። የሰይፉን ረዴት መለስህ፣ በሰልፉም ውስጥ አልደገፍኸውም። ከንጽሕናውም ሻርኸው። ዙፋኑንም በምድር ጣል። የዙፋኑንም ዘመን አሳነስክ፣ በላዩም ምፍረትን ጨመር። አቤቱ እስከ መቼ ለዘላለም ፊትን ትመልሳለህ? እስከ መቼስ ቁጣ እንደ ሰዓት ይነዳል? ኃይሌ ምን እንደሆነ አስብ። በውኑ የሰው ልጅ ሁሉ ለከንቱ ፈጠርኸውን? ሕያው ሆኖ የሚኖር ሞትንም የማያይ ሰው ማን ነው? ነፍሱን እስከ ሲኦል እጅ የሚያድናት ማን ነው? አቤቱ የቀድሞ ይቅርታህ ወዴት ነው? ለባሪያ ለዳዊት በእውነት የማልህ አቤቱ፣ ባሪያዎችህን የሰደቧቸውን ስደብ በብብቴ ብዙ አሕዛብን የተቀበልሁበትን። አቤቱ ጠላቶችህን የሰደቡትን የቀባኸውን ዘመን የሰደቡትን ስድብ አስብ። እግዚአብሔር ለዘላለም ይመስገን። ይሁን ይሁን። መዝሙረ ዳዊት መዝሙር 89 የእግዚአብሔር ሰው የሙሴ ጸሎት አቤቱ አንተ ለልጅ ልጅ ሁሉ መጠጊያ ሆንህልን። ተራሮች ሳይወለዱ ምድርም ዓለምም ሳይሰሩ ከዘላለም እስከ ዘላለም ድረስ መቼም መች አንተ ነ ሰውን ወደ አሳር አትመልሰው። የሰው ልጆች ሆይ ተመለሱ ትላለ። ሺህ ዓመት በፊትህ እንዳለፈች እንደ ትናንት ቀን እንደ ሌሊትም ሰዓት ነውና ዘመኖች በፊትህ የተናቁ ናቸው። በማለዳም እንደ ሳር ያልፋሉ፣ ማልዶ ይበቅላል ያልፋልም፣ በሰርክም ጠውልጎና ደርቆ ይወድቃል። እኛ በቊጣህ አልቀናልና በመቅሰፍትህም ደንግጠናልና ኀጢአታችንን በፊትህ አስቀመጥህ፣ ዓለማችንም በፊትህ ብርሃን ነው። ዘመናችን ሁሉ አልፏልና እኛም በመቅሰፍትህ አልቀናልና ዘመኖቻችንም እንደ ሸረሪት ድር ይሆናሉ። የዘመኖቻችንም ዕድሜ ሰባ ዓመት ነው፣ ቢበዛ ሰማንያ ዓመት ነው። ከእነዚህ ቢበዛ ግን ድካምና መከራ ነው። የዋህነት ከእኛ አልፋለችና እኛም ተገሥጸናልና የመቅሰፍትህን ኃይል ማን ያውቃል? ከቍጣህ ግርማ የተነሳ አለቁ። ጥበብን በልብ ለተማሩ ቀኝህን እንዲህ ግለጥ። አቤቱ ተመለስ፣ እስከ መቼስ ነው? ስለ ባሪያዎችህም ተሟገት። በማለዳ ምሕረትህን እንጠግባለንና በዘመናችን ሁሉ ደስ ይለናል ሐሴትም እናደርጋለን። መከራን ባሳየህን ዘመን ፋንታ፣ ክፉንም ባየንባት ዘመን ፋንታ ደስ ይለናል። ባሪያዎችህንና ሥራህን እይ። ልጆቻቸውንም ምራቸው። የአምላካችን የእግዚአብሔር ብርሃን በላያችን ይሆን፣ የእጆቻችንንም ሥራ ያቃናልና። መዝሙረ ዳዊት መዝሙር ዘጠና የዳዊት የምስጋና መዝሙር በልዑል ረዴት የሚያድር በሰማይ አምላክ ጥላ ውስጥ የሚቀመጥ እግዚአብሔርን አንተ መጠጊያዬና አምባዬነ አምላኬና ረዳቴነ በእርሱም እታመናለሁ ይለዋል። እርሱ ከአዳኝ ወጥመድ ከሚያስደነግጥም ነገር ያድነኛልና። በላባዎቹ ይጋርደሃል፣ በክንፎቹም በታች ትተማመናለህ። እውነት እንደ ጋሻ ይከባሃል። ከሌሊት ግርማ፣ በመዓልትም ከሚበር ፍላጻ፣ በጨለማ ከሚሄድ ክፉ ስራ ከአደጋና ከቀትር ጋኔን አትፈራም። ባጠገብህ ሺህ በቀኝህም ዐሥር ሺህ ይወድቃሉ፣ ወደ አንተ ግን አይቀርቡም። በዐይኖችህ ብቻ ትመለከታለህ፣ የኀጣንን ፍዳ ታያለህ። አቤቱ፣ አንተ ተስፋዬነህና ልዑልን መጠጊያህ አደረግ። ክፉ ነገር ወደ አንተ አይቀርብም፣ መቅሰፍትም ወደ ቤትህ አይገባም። በመንገድህ ሁሉ ይጠብቁህ ዘንድ መላእክቱን ስላንተ ያዛቸዋልና፣ እግርህም በድንጋይ እንዳትሰናከል በእጆቻቸው ያነሱሃል። በተኵላና በእባብ ላይ ትጫናለ፣ አንበሳውንና ዘንዶውን ትረግጣለ። በእኔ ተማምኗልና አድነዋለሁ፣ ስሜንም አውቋልና እጋርደዋለሁ። ይጠራኛል እመልስለትም አለው። በመከራውም ጊዜ ከእርሱ ጋር እሆናለሁ አድነዋለሁ፣ አከብረውም አለው። ረጅም እድሜን አጠግበዋለው ማዳኔንም አሳየዋለው። መጽሐፍትን በድምፅ ኢዮብ ዮና መጽሐፍትን በድምፅ YouTube ላይ ኢዮብ ዮናስ ብለው ሰርች ካደረጉ በቀጥታ ያገኙታል። መጽሐፍቱን በድምስ ምን ምን የተዘጋጀ መጽሐፍ አለ ብለው ደግሞ ከጠየቁ ፕሌይ ሊስት ምርጫው ይሁን። ፕሌይ ሊስት ላይ ሲ ሙሉ በፎልደር በፎልደር ያገኟቸዋል። ልብ ይበሉ፣ ኢዮብ ዮናስ ፕሌይ ሊስት ምርጫው ይሁን መጻሕፍትን